ሀዋሳ ልሄድ ነው። ብሩኬን ትቼው ልሄድ ነው ማለት ነው። ከአንድ ወሳኝ ነገር ልነግርህ ነው እና እንዳይደብርህ። እኔ እንደዚህ አንቺ ልትሄጂ ነው ሀዋሳ? ይቻላል፣ እንደዚህ ይቻላል። እንትን ነው መቅረት አልችልም። እሺ ነው ያገባኝም። ትሄጂ እና ለሙሺም፣ ለሀብቴም ለሁሉም እንዴ አይደለም፣ ንገርልኝ። እግዚአብሔር ይፈራቸዋለሁ። ሙሺ ትቆጣኛለች። ሦስት ቀን አራት ቀን ነው የምቆየው። ጭራሽ እንዴት እንደምትሆኚ ነው ያይሻለሁ።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 ሰርግ ነው ተብሏል። እንግዲህ ብሩኬ ና ሀይሚዬ እንግዲህ በጣም ብሩኬ ይከፋል። የእውነት በነገራችን ላይ እነሱ አሁን እንዲስብ ባሉ ቀልድም ማስለው ሰዎች አላችሁ ና ስለ ትላንትና ነው ቴንኪው እያለ ያለው ብሩኬ ማለት ነው እና እሱም ከሱ ርቃ እሷም ከሱ ርቃ አታውቅም እሱም ደግሞ ከእሷ ርቃው ስለማያቅ አሁን እንግዲህ እንደዚህ ሲካፉ ምናምን ቀልድ የሚመስሉ ሰዎች አላችሁና፣ የምር ሲነግራችሁ በጣም ይከብዳል ማለት ሰው ተላምዳችሁ ማለት ነው። ካለ ሶስት ቀን ለአራት ቀን ተውና ለአንድ ቀን ራሱ ሳታገኙ ስትሆኑ ይከብዳል፣ የምር ሲነግራችሁ ማለት ነው። ግን ምን ይደረጋል? የእውነት አንዳንድ ጊዜ ደግሞ ነገሮቹ ሰው እኛ እንደፈለግን ሳይሆን ሁሉም ነገር አለ አይደለም በቃ ሳይመቸው ሳይሆኖ የሚቀሩ ይበዛል። አንዳንዴ ጊዜ በህይወታችን እናቃለን ማለት ነው። ሁላችንም ይሄ የሚታወቀው ነው። ነገር ግን ሀይምዬ እንግዲህ ብሩኬ እንደምከፋ እርግጠኛ ነኝ እያለች ትገኛለች ማለት ነው። ማለት አስትግራም ላይም ደግሞ መንገድ እየሄደች ምናምን ቁጭ አድርገናለች ማለት ነው። መንገድ ጀምረ ነበረ ዛሬ ማለት ነው። በጣም ነው ደስ የሚለው በነገራችን ላይ ይሄ ቪዲዮ ጠዋት ላይ ይመስለኛል፣ የቀረሰችው እና የኔ ውድ እንግዲህ እነሞሽ የጋ ግዴታ ይዤሽ ካል ርኩ እያለ ነው ከፍቷል። በነገራችን ላይ የምር አምሮብኛል አምሮብኛል እያለች ነው ሀይሚዬ፣ እውነቷን ነው አምሮበታል። ማርያምን ቱቱ ኤንካ አይንትረፊናቴ ልጅ እና ጸጉሯ ሀይሚዬ እንግዲህ ሆማን ማነው ሚባለው? ሆማሪየር ነው በሉ ነገሩ። የምር በወታ አንድ ቀንም አርጌ ስለማላቀ ስሙንም በትክክል አላቅም። ይሄ ጸጉር ላይ የሚቀጠለው ማለት ነው። ነገር ግን ሀይሚዬም እንግዲህ ጸጉሯን እያሳደገች ትገኛለች። የምር ይዛለች። ይሄ እንትኑ ቀለሙ ምናምን ባትቀበ እንደሆን ደስ ይለኛል እኔ እና እንዳይ ከፋ የኔያባት እየተባባል ነው እንግዲህ። ፎግረሽኝ ነበረ እየተባል ነው እንግዲህ። ምን እንዳስፎግረች አላቅም ሀይሚዬ እና ጸጉሯ ደግሞ ዋው እውነት አድጎለታል። ማርያምን እና እኔ እንጃ ሃይሚ ቡታጅራ ስትሆን ሌላ ነገር ሰው ሌላ ሰው ነው የምትሆኑን፣ ይወፍራለች፣ ጸጉሯ አድጎለታል፣ አምሮበታል። ብዙ ነገር እንግዲህ እዚህ ቦታ ደግሞ ትዚ ካላችሁ ማለት ነው ዛሬ ያሉበት ቦታ አልተናገረችም እንጂ እና የእውነት መጀመሪያ ቀን ስገናኙ እዚ ግቢ ነው የተገናኙት። አረሳምና የሁንርስ ነግራች ማለት ነው። እና እንግዲህ ምሳ ምናምን ጋብዛለው ብለ ነበረ ሀይሚዬ። ምኑ ዝም ብለሽ እኮ ዘሸቹ ልዩን። እዚጋ ደግሞ የገረመችኝ እሱ እና ብሩኬ፣ እንግዲህ ከፍቶዋል፣ ደብሮዋል። ነገ ቤተሰብና ቤተሰብ የሚቀላቀል ነው ይላሉ እንግዲህ ኡራጌዎች ያሩ ነው። ብቻ ወጪ በጣም እስከ ጥግ ነው የሚወጡት ሰርግ ላይ። እንደ ኡራጌ የሚለየው ጋብቻ አለ ብዬ አላምንም። የምርስ ነግራችሁ እኛ ጋ አሁን ማለት ነው አሁን ቅዳሜ ታገባለች እና ሰኞ መልስ ይባላል። ከዛ ሰኞ ትመለሳለች ና ከሰኞ ደግሞ ቆይታ መቼ ነው የምትመለሰው? ሀሙስ ትመለሳለች። ከዛ በኋላ በቃ ከዛ ደግሞ ከአስራ አምስት ቀን በኋላ ደግሞ የእሷ ቤተሰብ ወደ እሷ ቤተሰብ ይሄዳል ማለት ነው። ከዛ የተቀላቀላሉ። ግን እንደዚህ አይከብዱ ይመስለኛል። የውራጌ ትንሽ ከበድላልና እንደው እንደው እንደው ከውራጌ ሀገር ባል አገኝቼ አግብቼ ማለት ነው እንትን ብሎ ማለት ነው እንደዚህ ቢያገባ ደስ ነው ምለኝ። እናንተስ ምን ትላላችሁ እና እና እንደዛ ነው ላች አለ ውድ ቤተሰቦች በጣም ነው ደስ የሚሉ ። ሀይሚዬ እንግዲህ አዋሳ አራት ቀን ሶስት ቀን እቆያለሁ እያለች ነው። አብሮ ኬስ ሳታገኝ እንዴት እንዴት አስቻልሽ አለሽ? እና እስቲ ተናገሪ አስችለኝም ግን ግዴታ ነው አለችው። ግን ነጋሽዬን ቤት ሙሉ ተጠርጎ ነው እዛ የሚገደዋሉ። እንግዲህ ነጋሽዬ የሚሄዳሉ እያለች ትገኛለች። እና እንግዲህ እነሱ ከሄዱ ደግሞ ይደብራታል በእርግጥ እነ ብሩክ ጋር ውሎ አዳሩ ደሞ የብዳት ይችላል። የገ እንግዲህ ምንም አይደረግም። እንግዲህ እነሱም ልጅቷ በጣም በጥብቅ ነው የደውላ ደውላ የጠራችኝ እንጂ ወድጅ አይደለም ምናምን ብላለች። በነገራችን ላይ አንዳንድ ጊዜ ደግሞ መረዳትን መረዳዳት የምባለው ነገር በህይወታችን በአምሯችን ማምጣት አለብን ማለት ነው። እሱ እሷን መረዳት አለበት። እሷ ደግሞ እሱ መረዳት አለበት። እንደምናፍቃት ወይም ደግሞ እንደሚካብዶ ምናምን ታቃለች ጠንቅቃ ሀይሚዬ። እንግዲህ ምንም ማረግ ስለማትችል ነው ይመስለኛል። ይሄ ማለት ከአቅም በላይ የሚሆንብን ነገሮች አሉ ታቃላችሁ፣ በህይወታችን። ይሄ አይሚ ወዳ ሳይሆን ማለት በቃ ከአቅማ በላይ ደጋግማ መረዳት አለበት ማለት ነው ብሩኬ። እኔ እረዳሻለሁ፣ ችግር የለም ብሎዋታል። እንግዲህ ስራ በጣም ከብዶኛል፣ በጣም ፍዝዝ ብያለው እያለ ይገኛል ማለት ነው ሙሽዬ። በጣም መዛዝነኛለች ማርያም፣ ማርያምን ጎረቤት ባይኖር ምን ይኮናል እያለ ነው ብሩኬ። እንግዲህ ሙሽዬ እንግዲህ የመጀመሪያው ስለሆነ ይከብዳታል በእርግጥ ማለት ነው እና በጣም ከብዷታል ሞሽዬ እያለ ይገኛል ማለት ነው ብሩኬ። ሂጂና ሞሽዬ ስራ ግሽ ሀይሚዬ ደግሞ እዛ የሚመጣ እሁድም ደግሞ እዛው ቡታጅራው ነው የሚገኙት። የሚገርማችሁ ማለት ነው ሌላ ሳርጋል ተብለዋል። ወይኔ ዛንድሮ እናንተ ሁለት ሺ አስራ ሰባት በጣም ሰው የሚጋባ ብዙ ነው። ኦ ሞይጋድ ሞይጋድ ሞይጋድ የምር በጣም ነው ሰርግ የሚበዛ ዘንድሮ፣ ለምንደሆ ነው ያላ ግን የአብርሃምና የሳራ ያርግላቸው። እኛም ደግሞ ባል የሌላቸው ወቶች መልካም ባል ድልት አድርገን ደግ ሰው ያገባን ባል ይስጣል ይስጣን። ነው መላቸው ሌላ ምል በላቸው እንደ እና ይስጣን አለ አለው የሌላ ደግሞ ፈጣሪ ደግ ደግ የሆነ ሰው ወደ ህይወታችን ያምጣልን ነው ምላችሁ። ገዚህ ውጭ ምን ይባላል ብላችሁ ነው ውድ ቤተሰቦች እና ሀይሚዬ። እንግዲህ ብሩኬን እያሳምነች ነው። ምንም ማድረግ አልቻልኩትም እያለች ነው። ብሩኬ እንግዲህ እኔ ሰው ልክብሻለሁ፣ እንዴት ትቻለሽ? ወይ ያስችልሻል ወይ፣ እንዴት ሰኞ ነይ እያላት ነው ማለት ነው። ሆደዳ ሰኞ እንድትመለስ እያደረገ ይገኛል ማለት ነው። ሀይሚዬ ደግሞ ሰኞ ወይም ማክሰኞ እንትን ይመጣል እያለች ነው፣ ማለት ፕሮግራም አለ እያለች ይመስለኛል። እና እና ደብር ወታል ሰኞ ኦላ ሮቡ ሰኞ ማክሰኞ ሮብ ወይን ሀሙስ ነው የሚመጣ ብላለች። እንግዲህ ይሄን ሁሉ ብሩኬ እንዴት እንደሚቻልላ ታሮን ነው ብቻ እኔና ወይኒ ወይኒ ወይኒ ሊያልቅስ ነው ሊቀስ ነው ብሩኬ፣ የምር ይደብራል። ምክንያቱ ማለት ነው ለምሳሌ ነገ በቃ ፕሮግራሙ ከሆነ ከነጎዳስ ከነጎዳስ ከነጎዳስ በጣም ይገብዳል። በነገራችን ላይ ቀላል ይመስላል አንዳንድ ሰው እንጂ የምር ብሩኬ የምሩ አሁን የከበር እርግጠኛ ነ ይኔ፣ እናት አንገቷ ስር ገብተዋል። ራይኑን ጨፍሮን የተኛ ነው እንዲ ወይኔ ደብሯል፣ ብሩክ ካአሁኑ ጀምሮ ከደበረ ማ አላቅ ነገ ምን እንደሚሆነው አላቅ። የምር በጣም ነው የሚደብረው። እኔ አልናገርም። ና ሀፍቴ ነገ ይጠይቁኛል። ሙሽየት ይጠይቀኛለች። ሄድና ሂጅና በራስሽ ተናገሪ ተብላለች። አይሚየ እንግዲህ ሙሽዬ ደግሞ ደውላ ናይ ሴራሴሪ ብላኛለች እያለች ነበረ የምር እና ሙሽዬ ነው ውድ እናት። እኔ እንጃ፣ ቃል የለኝም። ማሪምን እና ሀይሚዬ እንግዲህ ቢዚ ሆንኩ፣ እዛ እዛ እየሮጥኩ ነው፣ በጣም ሳጥቻለሁ እያለች ነው። የሰው ሰርግ እየበላን እኛ ወፍረናል፣ የእኛስ ማን ይበላልናት እያለች ትገኛለች። በዚህ አጋጣሚ ደግሞ ለአንቺ ሰርግ እንደዚህ መጋናን የለበትም እየተባለ ነው እዚህ ጋር ማለት ነው የአንቺ ሰርግ ቀለል መሆን አለበት ብሏል። ብሩኬ እንግዲህ ለምን እንደዚህ እንዳለት አላቅም። የኔማ ከዚህ በላይ መሆን አለበት እያለ የኔማ ከዚህ በላይ ከዚህ ጥፍ መሆን አለበት የኔ ሰርግ እያለች ነው ሀይምዬ እንግዲህ ሊሆን ይችላል የኔ ውድ፣ አይታወቅም። እዛ ብቻ ያደርሳችሁ ነው የሚባለው እንጂ ከዚህ በላይ ከዚህ ጥብ ሊሆንልሽ ይችላል ማለት ነው የኔ ቆንጆ የአንቺ ሰርግ እና እንግዲህ አሁን ወደ ሙሽዬ ጋር ካልወሰድኩሽ ሄደሽ ካልተናገርሽ ብሏታል። እሷ ደግሞ አንተ ተናገሪልኝ እያለች ትገኛለች እየለመነች ግን አይሆንም ይቆጡኛል። ሄድና ሂጅና በአንድ በትሽ ተናገር እያላት ነው ማለት ነው። እንግዲህ መጨረሻ ላይ ደግሞ ተስማምታለች ሄዳ ለመናገር ማለት ነው። ይኔናት በጣም ነው የሚከብደው የምሬ አንዳንድ ጊዜ ማለት ነው ማለት አትሂጂ አትሂጂ ሊሎት ይችላሉ። ታቃላችሁ ብዙ ሰው እኮ ለምሳሌ አንቺ አትሂጂ አትሂጂ አትሂጂ ከተባለች ማለት ነው በጣም ወደ ይረበሻል አሳባ ማለት ነው ውዝብዝግ ይልበታልና ስለዚ ስለዚህ ለዛ ነው ፈራችው እንጂ እዛ መሄድ ይመስለኛል አግዘኝ ትሂድ ብላ አግዘኝ እያለች ነው እና እኔ አገባኝ ሄደሽ ካልተናገርሽው ብሏል እሱ ደግሞ ምን እንደሚያደርግ ውስጥ የብር በጣም ነው የምከብደው። በነገራችን ላይ እና ሀይ ብዬ ውድ መልካም ጉዞ ይሁን ይልሽ ፈጣሪ አንቺ ጋ ይሁን እያልኩ ሌም ደግሞ ታውለልሽ ነው። እና መልካም ቆይታ ይሁንላቸው ውድ ቤተሰቦች፣ ሰብስክራይብ ላይክ ማድረግ እንዳትረሱ መልካም ቆይታ። ብዙም ቆየና ብዙ ያልነገርኩ ነገር ምን አለ እንዲህ ምን አለ